ሰላም፣ እንዴት ናችሁ? በዚህ ቪዲዮ የከርቤ ዘይት አምስት አስገራሚ ጥቅሞችን አጠቃቀሙንና እና እነማን መጠቀም እንደሌለባቸው እናያለን። አብራችሁን ይቆዩ። እሺ ተመልካቾቼ፣ ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ስለ ጤናና ውበት ትምህርቶችን ማግኘት ትችላላችሁ። አሁን ወደ ቪዲዮ ልለፍ። በመጀመሪያ እንግዲህ የምናየው የከርቤ ዘይት አምስት አስገራሚ ጥቅምን ነው። አንደኛው እንግዲህ ባክቴሪያን ለመግደል ይጠቅማል ማለት ነው፣ የከርቤ ዘይት። ሁለተኛው የአፍ ጤንነትን በመጠበቅ ጥሩ የአፍ ጠረን እንዲኖር ያደርጋል። የአፍ ውስጥ ጥብጠትንና መቆጣትንም ያክማል ማለት ነው። ሶስተኛው እንግዲህ ሁሉንም ባይሆን የተወሰኑ የፓራሳይት ዝርያዎችን የመግደል አቅም አለው። አራተኛው ህመምን ለማስታገስ ይረዳል። የከርቤ ዘይት እንግዲህ ለአይምሮ ህመም ላይ እንዳልሆነ መልእክትን ይልካል። ይህም ደግሞ ህመምና እብጠትን የሚያስከሰቱ ኬሚካሎች እንዳይመረቱ በማድረግ ህመምም ሆነ እብጠት እንዳይኖር ያደርጋል ማለት ነው። አምስተኛውና የመጨረሻው እንግዲህ የቆዳ ጤንነትን ለመጠበቅና ቁስለትን ለማከም ይረዳል። የከርቤ ዘይት ከሌሎች ዘይቶች ጋር ለምሳሌ ከወይራ ዘይት ጋር በማደባለቅ ቆዳን በመቀባት ባክቴሪያን የመዋጋት እድልን መጨመር ይቻላል። እንዲሁም ደግሞ የቆዳ ጤንነትንም ይጠብቃል። ሌላው ደግሞ የቆዳ ፈንገስን ለመከላከል ይረዳል። ለምሳሌ አትሌትስ ፉት የተባለው የእግር ውስጥ የፈንገስ ህመምን ለማከምም ይረዳል ማለት ነው። እሺ ተመልካቾች እንግዲህ ጥቅሞቹ እነዚህ ናቸው ካልን፣ አጠቃቀሙን እኔ እንግዲህ የከርቤ ዘይትን በመቀባት በማሽተትና የአፍ ውስጥ ጤንነትን ለመጠበቅ ደግሞ በመጉመጥመጥ መጠቀም ይቻላል። ነገር ግን በመዋጥ አይመከርም፣ ወይንም ደግሞ አይዋጥም ማለት ነው። እነማን ባይጠቀሙ መልካም ነው የሚለውን ወይም ደግሞ ባይጠቀሙ ወይም ቢጠቀሙም ደግሞ በጣም በጥንቃቄ መጠቀም የሚኖሩባቸው አንደኛ ነፍሰ ጡር እናቶች እና የሚያጠቡ እናቶች ናቸው። ሁለተኛ የልብ ህመም ያለባቸው ሰዎች፣ ሶስተኛው ደግሞ የስኳር በሽታ ያለባቸው ሰዎች በጥንቃቄ ነው መጠቀም ይኖርባቸው። ለምሳሌ በሽታ የስኳር በሽታ ታካሚዎች ማለት ነው። የከርቤ ዘይት የስኳር ወይንም ደግሞ ከርቤ በራሱ የስኳር መጠንን በእጅጉ ይቀንሳል። ይህም ደግሞ ከመድኃኒት ሴት ጋር አንድ ላይ ሲሆን የስኳር መጠንን በእጅጉ ስለሚያወርድ በጣም በጥንቃቄ ነው መጠቀም የሚኖርባቸው ማለት ነው። እሺ ተመልካቾች፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ርዕስ በሌላ ቪዲዮ እንገናኛለን። እስከዛ ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ላይክ እና ሰብስክራይብ እንዳይረሳ። ቻው ቻው።